የዲኒ (የዲኤንኤ) ውጤቱ ደርሷል። እውነት? በመጨረሻም ኤፍራታ በጉጉት ስጠብቀው የነበረው የዲኤንኤ ውጤት እንደመጣ ስትነገር ደስም ብሏታል፣ እንዲሁም ደንግጣለች። ውጤቱ ምን ሚሆን ይመስላችኋል? እንግዲህ የዲያራ እናት እስከ ዛሬ ድረስ ዲያራን እየነገሯት የነበረው አባትሽን የገደለው ወንድምሽ ነው ነበር ያሏት። ታዲያ ዛሬ እንግዲህ እውነታውን አረጋግጣለች፣ አባቷን የገደለችው የገዛ እናቷ እንደሆነች ወንድሟ ሲያወራ በመስማቷ እንግዲህ ቤቱን ጥላ እስከ መውጣት ደርሳለች። ሀረግ ድራማ ክፍል መቶ አንድን እንዴት አያችሁት? ለቤቴ አዲስ ሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ሰዎቹን እንዳትረሱ። እንግዲህ ኤፍራታ ብዙ ለፍታ፣ ብዙ ደክማ ገንዘብ እስከመበደር ደርሳ የናታንና የአፌትን የዲኤንኤ ምርመራ ልታስመረምር በመጨረሻም እንግዲህ ተሳክቶላት ውጤቱ መጥቷል። በቀጣይ ክፍል በጉጉት የምንጠብቀው ይሆናል። እናም እንግዲህ አሁን ላይ ደግሞ ቤዛ የሂዋን መጥፋት በጣም ስላስጨነቃት፣ እሷን ፍለጋ ወደ አክስቷ ወደ ገጠር ልትሄድ ወስናለ። ነገር ግን ደግሞ ናታንን ምን ብዬ አሳምነዋለህ የሚለው ጥያቄ ፈጥሮባታል። እንግዲህ ሂዋን ሔዋን ነገሮቹ ቀለል መስለዋት የታገቱትን ሴቶች አድናቸዋለሁ በማለት እንግዲህ ከሴቶቹ ጋር ከተቀላቀለች በኋላ ነገሮቹ ከባድ ሆነውባታል። ከዛም አልፎ ደግሞ እንግዲህ እንዳየነው ከሆነ የያፌት አክስት ቤት ከሄደች በኋላ የያፌትና የኤፍራታን ፎቶ በጣም በትኩሮት እያየችው ነበረ። እናም ይሄ ነገር ያፌትን ግን የሆነ ነገር እንዳደረጋቸው ያሳያል። ሲቀጥል እንግዲህ ሀረግ ድራማን እንዴት አያችሁት? ውድ ቤተሰቦች ለቤተ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ሀረግ ድራማ እንግዲህ ከቀን ወደ ቀን አጓጊና ልባን ጠልጠ የሆነ ቆንጆ ድራማ እየሆነ መጥቷል። በመቀጠል እንግዲህ የቤዛ አፍቃሪ ዛሬ እናቱ ጋር ስለተጣላ ደብሮት ነበረ። እናም እንግዲህ ሉሊት ተደብቃ እየሰማች ስለነበር ምናልባትም ለናታን ቤዛ የምትሄድበትን ነገር ልትነግረውም ትችላለች። ሲቀጥል እንግዲህ ሀረግ ድራማ ክፍል መቶ ሁለት ላይ ምን የሚፈጠር ይመስላችኋል? ኤፍራታ የዲኤንኤ ውጤት ስታቅ በግማሽም ታዝናለች፣ በግማሽም ደግሞ ደስተኛ ልትሆን ትችላለች። ነገር ግን ብቻ የዲኤንኤ ውጤት ኤፍራታ ስትቀበል ለማየት በጣም ጓጉቻለሁ። እናም ውድ ቤተሰቦቼ እናንተስ እንዴት ታያችሁት የዛሬው ሀረግ ድራማ እንግዲህ የወይዘሮ የዲያራ እናት ለናታን ደውለው እባክህን ልጄን አምጣልኝ ካለችበት ፈልገህ ያንተን ስልክ ታነሳለች ባሉት መሰረት እንግዲህ ናታን ዲያራ ጋር ደውሎ አግኝቷታል ማለት ነው። እንግዲህ ዲያራ ተገድፋ እስከ መውጣት ደርሳለች። እናም አሁን ላይ የናታን የዲያራ የኤፍራታ የያፌት መጨረሻው ግን በጣም ከባድ ነው የሚሆነው። ምክንያቱም አሁን ላይ ዲያራ ናታንን ካፈቀረችው፣ እንግዲህ የዲያራ እናት በግድም በውድም ናታንን ልትድረው ትችላለች። ታዲያ እዚያ በኩል ደግሞ ኤፍራታ እንግዲህ እርጉዝ ናት። ያፌት እርግዝናውን ካወቀ ደግሞ ምናልባትም የእሱ ልጅ እንዳልሆነ ሲገባው ኤፍራታ ላይ አደጋ እንዳያደርስባት ያሳስባል። እና ቤተሰብ ቤተሰቦች ብቻ ደስ ይላል ሀረግ ድራማ። እናንተስ እንዴት አያችሁት?